ከሰሞኑ አንድ አስገራሚ ዜና ተሰምቷል፣ ስለ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ የጋብቻ ጉዳይ። ይህንን መረጃ ወደ እናንተ እናደርሳለን፣ አብራችሁን ቆዩ። ዲያቆን ዘላለም ታዬ በገርጅ ማርያም በዲቁና እያገለገለ ይገኛል። እንዲሁም በተለያዩ የሶሻል ሚዲያ ፕላትፎርሞች ላይ ምዕመኑን ወደ ቤተ ክርስቲያን በስብከቶቹ የሚጠራ መምህር ነው። በአዲስ አበባ ተወልዶ ያደገው ዘላለም በልጅነቱ ፓይለት መሆን ይመኝ ነበረ። የእግዚአብሔር ፈቃድ ሆኖ አገልግሎቱ እንግዲህ በመንፈሳዊ ሕይወት አገልግሎት ላይ ሊሆን ችሏል። ታምኖ መገኘት የሚለውን መርህ የሚከተለው ዲያቆን ዘላለም በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ሊመረቅም ችሏል። ይሁንና በዚህ ሙያ ሊሰራበት እንዳልቻለ ይናገራል። ሙሉ ለሙሉ በመንፈሳዊ አገልግሎት ላይ ትኩረቱን አድርጎ እያገለገለ በመገኘቱ ማለት ነው። በተለይ አሁን ላይ በዓለማዊውም በመንፈሳዊውም መድረክ ላይ በስፋት ስለ ጋብቻ እየተሰበከ እየተነገረ ይገኛል። ወንድማችን ዘላለም በዚሁ በጋብቻ ርዕሰ ጉዳይ ላይ በስሙ በተከፈተ የዩትዩብ ቻናል ላይ በክፍል በየሳምንቱ እንግዲህ መድቦ እያስተማረ ይገኛል። በቂ የሆነ መንፈሳዊ አረዳድን ከቤተ ክርስቲያን የቀሰመ እንደዚሁም ወጣት እንደመሆኑ እንግዲህ ጊዜውን የዋጀ እውቀትን እየተላበሰ ነው። ወደፊትም እንግዲህ ገና ብዙ ትምህርቶችን ከርሱ እናገኛለን ብለን እናስባለን። እህታችን ናርዶስ አዳነም በዲላ ከተማ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደብረ ገነት ቅዱስ ሚካኤል ወቅድስተ ማርያም ቤተ ክርስቲያን ሰበካ ጉባኤ ሰንበት ትምህርት ቤት የምስጋና የምስክር ወረቀት የሰጣት ለቅኖች ምስጋና ይገባል በማለት ማለት ነው። በትግራይ አካባቢ በጦርነት ላይ ለተጎዱት ወገኖች ገንዘብ አሰባስባ የሰጠች በንግዱ ላይም እንዲሁ ያለችበት የጽዳት እቃዎችን የሚያከፋፍል ድርጅትም ያላት ነች። በአንድ ወቅት ሚስ ሐዋሳ ተብላ አሸናፊም ነበረች። በጌዲዮ ዞን ዲላ ከተማ ተወልዳ በሐዋሳ ከተማ ልታደግ ችላለች። እናትና አባቷ በፍቺ ምክንያት አብረው ባለመኖራቸው እናቷ ጋር የመኖር እድል ነበረ የገጠማት። ይሁንና ወላጅ እናቷ ብዙ ውጣ ውረዶችን በማየት ነው ያሳደጓት። ናርዲም ውለታቸውን ሳትዘነጋ ከክፍለ ሀገር ወደ አዲስ አበባ በመውሰድ እየጦረቻቸው ትገኛለች። ሐዋሳ ሜዲሲን ለመማር ዩኒቨርሲቲ ብትገባም በአንዳንድ የግል ምክንያቶች መጨረስ አልቻለችም። ገና የመጀመሪያ ዓመት ላይ ነበረ ያቋረጠችው። ከዛ በኋላ ወደ አዲስ አበባ በመሄድ ያገኘችውን ስራ ለመስራት መኳተን ትጀምራለች። በቀላሉ ማግኘት ግን አልቻለችም። ሆቴሎችን ጭምር እንዲቀጥሯት ደጅ ጠንታለች። ይሁንና ኢትዮ ላብ በተባለ ድርጅት ላይ በአንድ ጓደኛው አማካኝነት ትቀጠራለች። ድርጅቱ የሙዚቀኞችን ስራዎች እየተቀበለ ሸር የሚሰራ ድርጅት ነበር። ስራዎችን ይዘው ከሚመጡ ሙዚቀኞች መካከል ታምራት ደስታ አንዱ ይሆናል። ታሜም ይችን መልከ መልካም ሲመለከታት የሙዚቃ ቪዲዮ ላይ እንድትሰራለት ይጠይቃታል። ናርዲም በሀሳቡ ተስማማለች። ሊጀማምሬ ነው የተሰኘ የሙዚቃ ክሊፕ ላይም ሞዴል ሆና ትሰራለታለች። ከዛ በኋላ ናርድ እንግዲህ ወደ ጥበብ ሕይወት ጠልቃ መግባት ትችላለች ማለት ነው። ስለ ታምራት ደስታ በአንድ ወቅት ተጠይቃ ስትመልስ ታሜ ትክክለኛ ወዳጅ፣ መካሪና ቅን ሰው ነበረ ብላለች። ከ15 ፊልሞች በላይ ብትሰራም ይበልጡን ከህዝብ ጋር ያስተዋወቃት ግን ትርታ የተሰኘው ተከታታይ የቴሌቪዥን ድራማ እንደሆነ ትናገራለች። ቀደም ሲል አቋርጣው የነበረውን ትምህርቷንም በድጋሜ በመመለስ በጥሩ ውጤት እንደተመረቀች ታሪኳ ያስረዳል። አንባቢና በተለያዩ ሀሳቦች ዙሪያ አስተያየቶችን የምትሰጥ መሆኗም ይመሰከርላታል። የሚያልፉ የሚመስሉ ጊዜያቶችን በጥንካሬ አሳልፋለች። ስሟ ሚዲያ ላይ በተደጋጋሚ አይጠራ እንጂ በርካታ የድጋፍ ስራዎችንም ትሰራለች። ለቃለመጠይቅ መጠይቅ በየሚዲያው እየወጣች ስለ ራሷ መግለጽ የማይመቻት ናርዲ በርካታ ፕሮዲውሰሮችና ዳይሬክተሮች አብረዋት ለመስራት የምትመች ጸባይ የሰናይ ናት ይሏታል። ጓደኞቿን ቢሆኑ ጨዋና ስራዋን አክባሪ ናት። ሰዓት መሸራረፍ፣ ዝነኛነኝ ብሎ መመጻደቅ በፍጹም አትችልበትም። መነሻዋን አትዘነጋም። አዲስ ነገር ለመማር አታመነታም። ብዙ የሚጠበቅባት ልጅ ነች። መልካም የህይወት አቅጣጫን ጠቋሚ ነች ይሏታል። ተፈጥሮዊ መዝናኛ ቦታዎችን አብዝታ የምትወደው ናርዶስ እንደ ብዙዎች ዱባይ በመሄድ በቅንጡ ሆቴሎች ላይ የተገላለጠ ልብስ በመልበስ ፎቶ እየተነሳች በማህበራዊ ሚዲያ ላይ ማጋራት በፍጹም አታስብም። ልደቷን እንኳን ተሰብስቦ በማክበር እንደሚያከብሩት ስታደርግ አትታይም። በሀገራችን ከሚገኙ ምርጥ ሴት ሀብታም አርቲስቶች መሃል አንዷ የሆነችው ናርዲ የግል ፍቅር ህይወቷን በድብቅና በምስጢር እንደምትመራ ይታወቃል። ጥር 30 2013 ዓ.ም ምረት በስካይላይት ሆቴል ድል ባለ ሰርግ አግብታ እንደነበረ ይታወቃል። ወቅቱ የኮሮና ወረርሽኝ ወቅት ስለነበረ ብዙ አትኩሮት ባያገኝም አንጋፋ አርቲስቶችን ጨምሮ የሙያ አጋሮቿ የታደሙበት ቀላል የማይባል ዝግጅት መደረጉ ግን እሙን ነው። የቀድሞ ባለቤቷም ያሬድ ሰለሞን ይባላል። በአዲስ አበባ ተወልዶ ያደገ ነው በአንድ የግል ኤንጂኦ ውስጥ ተቀጥሮ ማርኬቲንግ የሚሰራ ነበረ። ትውቃቸው የጀመረው ድግሪያቸውን በመማር ላይ ሳሉ እንደነበረ በሸገር ሬዲዮ ላይ ከዚህ ቀደም ናርዲ ስትናገር ተሰምቷል። ይሁንና ግን የዘመናችን ክፉ የትዳር መንፈስ በመካከላቸው ስለገባ ትዳሩ ሊቀጥል አልቻለም። ለምን ያህል ጊዜ አብረው በጋብቻ እንደኖሩ በቂ መረጃ ባናገኝም መለያየታቸው ግን እውን ሆኖ አሁን ላይ ናርዲ ለሌላ የትዳር ህይወት መዘጋጀቷ ታውቋል። ይሁንና ግን ወትሮውንም ናርዲ ስለ ግል ህይወቷ መግለጽ የማይመቻት ስለ አዲሷ ባሏም ማንነት መሸሸጓን መርጣለች ማለት ነው። ደርሰንበታል የሚሉ አፈንፋኞች ግን ከዲያቆን ዘላለም ጋር እንደምትሞሸር እያወሩ ይገኛል። ነገሩ ትንሽ ከበድ የሚል ይመስላል። ምክንያቱም ዲያቆን ዘላለም እንደምናውቀው ዲያቆን ነው። የምርሱ በተክሊል እሷ ደግሞ በቁርባን ይጋቡ ይሆን? የምንመለከተው ይሆናል። ነገር ግን ደግሞ የካህናት ጋብቻን በተመለከተ መጽሐፍ ቅዱስ እንዲህ ይላል፤ የአምላኩም ቅባት ዘይት ቅዱስነት በላዩ ነውና ከመቅደስ አይውጣ የአምላኩንም መቅደስ አያርክስ፣ እኔ እግዚአብሔር ነኝ። እርሱም ሚስትን በድንግልናዋ ያግባ፣ ባሏ የሞተባትን ወይም የተፈታችውን ወይም ጋለሞታይቱን አያግባ። ነገር ግን ከህዝቡ ድንግሊቱን ያግባ ይላል፤ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 12 እስከ 14። ካህን ስለ ክብር ክህነቱ ሲባል ድንግሊቱን እንጂ ጋለሞታይቱን ወይንም ፈት የሆነችውን እንዳያገባ በህግ ተከልክሏል ማለት ነው። ስለዚህ ዲያቆን ካህን እንደመሆኑ መጠን ከኦርቶዶክሳውያን እንስት መካከል አንዷን መርጦ በማግባት የእግዚአብሔር ስርዓትንና ቃልን ሊያከብር ይገባዋል። ይህንን ቃል አክብረን በህይወታችን ልንፈጽመው ሲገባን አንዳንድ ዲያቆናት ግን የእኔ ድንግልና ላንቺ ይሆናል በማለት ከዚህ የቤተ ክርስቲያን ስርዓት ፈቀቅ ለማለት የግል ፍልስፍናቸውን በማወቅ የሚሆን ባለማወቅ ሲያራምዱ ይሰማሉ። ከቤተ ክርስቲያን ስርዓት የወጣን ሀሳብ የቤተ ክርስቲያን ስርዓት አስመስሎ መናገር ስንፍና ካልተሞላ ሌላ ምን ሊባል ይችላል? ይላሉ እንግዲህ ሊቃውንቶች። እንግዲህ የግል ፍልስፍናቸው ቢሆንም በዚህ ሀሳባቸው የሚሳብ ይኖራልና ላነሱት ሀሳብ እንደ ቤተ ክርስቲያን የድንግልና አስተምሮ መሰረት በማድረግ ምላሽ ልንሰጣቸው ይገባል ማለት ነው። ስለዚህ እንግዲህ ለካህን ወይንም ደግሞ ለዲያቆን ድንግል የሆነችውን ሴት ብቻ ከህዝቡ መርጦ ማግባት እንዳለበት ነው በኦርቶዶክስ ቤተ ክርስቲያን አስተምሮ ውስጥ ያለው። እና እንግዲህ በዚህ ላይ አድማጭ ተመልካቾቻችን እናንተ ምን ትላላችሁ? ጉዳዩንስ በቅርበት ታውቃላችሁ? እስኪ ሀሳባችሁን ኮሜንት ላይ ያጋሩን። ስላደምጣችሁን ከልብ እናመሰግናለን።